አይደለም የኤርትራን ህዝብ የኤርትራን መንግስት ከተዘጋበት ያወጣው የአብይ አህመድ አስተዳደር አይደለም ኤርትራን ከቀረችበት ወደኋላ ከተጓዘችበት መንገድ ወደፊት ለፊት ለማምጣት ብዙ ለፍቷል ብዙ ጥሯል እነሱም ይህን የሚሄዱ አይመስለኝም የኤርትራን ዲፕሎማሲ ከተከረቸረበት ለማውጣት ታግሏል የኢትዮጵያ መንግስት እኮ በኢትዮጵያና ኤርትራ እርቅ ላይ ላሳየው ትልቅ እምርታ ኖቤል ፒስ ፕራይዝ ያሸነፈ መንግስት ወያኔ ትላንት የኦሮሞን ህዝብ ለማሸማቀቅ የኦሮሞን ህዝብ እንደ ህዝብ አንገት ለማስደፋት የለጠፈችበትን ስም ነው ዛሬ የኤርትራ መንግስት ጠባብ የምትል አገላለጽን ይዞ ይመጣል። አልሆናላቸው፣ አልሳካላቸው ማሸነፍ ሲያቅታቸው እንደ መንደር ሴት የመንደር ፖለቲካ ይዞ መጡ። አሁን እኮ የኤርትራ መንግስት የሚጫወተው ፖለቲካ የአንድ ሀገር መንግስት የሚጫወተው ፖለቲካ አይመስልም። ከሉዓላዊነትም አልፎ ወርዶ ፈትፍቶ ምናምን አይታችሁታል። ኦሮሙማ ሴም ኩሽ ብዙ አለ። አሁን ደግሞ በማስታወቂያ ሚኒስትር በኩል ጠባብ ያል በዚህ መጠን ወርዶ በአንድ ሀገር የውስጥ ፖለቲካ ውስጥ እየፈተፈተ የኤርትራ ባለስልጣናት የኤርትራ መንግስት እንደዚህ ወቅት ፈርቶ ወያኔ አርጋው ያልተሳካላትን ደባ ይሞክረ ወያኔ ልታሸማቅቅበትና ዝም ልታሰኝበት ሞክራ የነበረውን ስራ እሱም ፉርሽ የሆነባትን አካሄድ ኢሳያስ አሁን ድጋሚ ድጋሚ ሞክሯል። አደለም የኢትዮጵያና የኤርትራን ህዝብ የሱዳን ህዝብን ፖለቲካ ለማርጋት የሰራው ማን ነው? አብይ አይደለም እንዴ? አደለም የኤርትራን ህዝብ የደቡብ ሱዳንን ፖለቲካ ያሰከነው ማን ነው? አብይ አይደለም እንዴ? አደለም ከኤርትራ ህዝብ ጋር ቀጠናው ላይ ያለው ሀገራት ድንበር ዘለል የንግድ እንቅስቃሴ እንዲያደርጉ ሲታተር የነበረው አብይ አይደለም እንዴ? ማን ነው አስመራን ረግጦ የተዘጋውን የኤርትራ ፖለቲካ የኤርትራን ዲፕሎማሲ ዳግም እንዲያንሰራራ ያደረገው? ሰላም እኔ ስልን ወደ ዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን የምንመለከት የተለያዩ አበይት ጉዳዮችን ወደ እናንተ የምናደርስ ይሆናል። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ዛሬ ሁለት አበይት ጉዳዮችን እናነሳለን። በተለይ በኤርትራ ፖለቲካ ውስጥ የታየ አንዲት ጉዳይን እንበረብራለን። ኤርትራ ኢትዮጵያን ከሳለች በዛ ውስጥ የኢሳያስን አደገኛ ሴራ በአንዲት ቃል ውስጥ ተመርኩዘን የምንመለከት ይሆናል። ግብፅም አንድ አስገራሚ ድርጊትን አድርጋለች። እነዚህን ሁለት አበይት ጉዳዮች ዛሬ በቆይታችን የምንመለከት ይሆናል። በቅድሚያ እስቲ ወደ ግብፅ ድረስ ብለን እንመለስ። ሱዳን ትሪቡን አንድ ዘገባን ይዞ ወጥቶ ነበር ከሰሞኑ ጁን 18 ላይ በጀኔቫ በፈረንሳይ ስፖንሰር አድራጊነት የሚካሄድ የሱዳን ፖለቲከኞችን ወደ አንድ የማምጣት ወደ አንድ ሀሳብ የማምጣት ውይይት ቢጤ ነገር አለች እና እዛ ውይይት ላይ በግብፅ መቀመጫቸውን ያደረጉ የሱዳን ፖለቲከኞች ለውይይት ከሄዱ ግብፅ ተመልሰው እንደማይገቡ የግብፅ መንግስት ማስጠንቀቂያ ሰጥቷቸዋል። እነኚህ በግብፅ መቀመጫቸውን ያደረጉ ተቋም የሱዳን ፖለቲከኞች መኖሪያ ፍቃድ እንኳን ቢኖራቸው ተመልሰው ግብፅ መግባት አይችሉም አይችሉም። ይሄ የሚያሳየው ምንድን ነው? እነኚህ ፖለቲከኞች የማን ናቸው ብለን እንድንጠይቅና እንዳናት እንድናጠይቅ የሚያደርግ ነው። መቼስ ግብፅ በአባይ ተፋሰስ ሀገራት ላይ በሁሉም ውስጥ ትርምስምስ፣ ሴራ፣ ችግር፣ እክል መፍጠር ልማዷ ነው እና እነኚህ ፖለቲከኞችን በሱዳን መጠለያቸውን በግብፅ መጠለያቸውን አድርገው ይኖሩ የነበሩ ናቸው። አሁን ለሰላም ስምምነት ለሰላም ለንግግር ወደ ጋራ መግባባት ለመምጣት ወደ ጄኔቫ የሚጓዙ ከሆነ ተመልሰው እንደማይገቡ የተናገረች ነው እና የእኛ ሀገሮችም እንደዚህ ናቸው። ተላላኪ በእኛ ሀገር ብቻ አይደለም ተላላኪ ያለው ይዘ በየሀገሩ አለ። ተላላኪ ግብፅ በየሀገሩ ተላላኪ ያላል በተለይ በአባይ የተፋሰስ ሀገራት ላይ ሁሉም ላይ ነው ተላላኪ ያላት። እና ይሄ ድርጊቷ በጣም እያነጋገረ በጣም እያስገረመ ነው። በዚህ መጠን ጭፍን ያለ ላኪነት፣ በዚህ መጠን ርር ያለ ጌትነት፣ በዚህ መጠን እንትን ያለ ጉዳይ በጣም እያስገረመ ነው። በጣም በብዙ መንገድ ሊበለት የሚችል በጣም በብዙ መንገድ ልንመለከተው የምንችለው ነው። በተለይ በግብፅ ግብፅ በሱዳን ፖለቲካ ውስጥ ካሉ ትርምስምሶች ጀርባም አለች ሲባል ለነበረው ጉዳይ እንደ ማስረጃ ሊቀመጥ የሚችል ነው። በተለይ በአባይ ተፋሰስ ሀገራት ላይ ልማት እንዳይኖር ሰላም እንዳይኖር ዘላቂ ጥቅም እንዳይኖር ግብፅ ታትራ ነው የምትሰራው። በጣም ታትራ ነው የምትሰራው እና አሁንም በሱዳን ፖለቲከኞች ላይ ያደረገችው ነገር በጣም ስላስገረመኝ እንደው ነገሩን ነካ ነካ አርገ ነው እንለፍ በሚል ነው። የእኛ ሀገርም ተላላኪዎቿ እንደዚህ ነው የምታደርጋቸው። አሁን አሉ የእኛ ሀገርም የግብፅ ተላላኪዎች አሉ። ሰሞኑን ፊልድ ማርሻሉም ሲያነሱት እንደነበረው እንደቃ ሲላላኩ ራሱ የሚያስገርሙ ተላላኪዎች የሚያስገርሙ ሎሌዎች፣ የሚያስገርሙ ባሪያዎች፣ የሚያስገርሙ ጉዶች አሉ እና በጣም ነው የሚያስገርመው ይሄ የግብፅ ነገር በጣም አስገርሞኛል፣ ፈገግም አሰኝቶኛል። ድርቅን ነው በጣም የሚገርም ነው። እና ሱዳን ትሪቡን ነው ይህንን ዘገባ ይዞት የወጣው። እስኪ እስከ ጁን 18 ደፍሮ ይሄዳሉ ሳይ መጀመሪያ የመቀመጫችንን ብለው ካይሮ ይቀመጣሉ። የምናያቸው ነው የሚሆነው። ያው የሱዳንን ትርምስምስ፣ የደቡብ ሱዳንን ብጥብጥ፣ የኢትዮጵያን በየጫካ ያሉ ጥንቅቶች ስፖንሰር የሚያደርጉት የሄሊዮፖሊስ ጌቶች ናቸው እና በደንብ የሚታወቅ ጉዳይ ነው። ይህንን ካልን ዘንዳ ወደ ዛሬው አበይት ጉዳያችን እንለፍ። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን ከሷል። በዚህ ውስጥ እጅግ አደገኛውን ሴራ እንመለከተዋለን። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን የከሰሳት ኢትዮጵያ ለሁለቱ ሀገራት ህዝቦች ግንኙነት የኢትዮጵያ መንግስታት እንቅፋት ሆነዋል ሲል ነው የከሰሰው። አንዱ ምን አለ፣ የማይመስል ነገር ለሚስትህ አትንገር። እንዲህ አይነት ክስ አሁን ምን ምን ምን ትሉት አላችሁ? እስካሁን ያልሞትን ሕያው ምስክሮች እያለን እንዲህ አይነት ክስ ይህ አይደለም ጉዳይ። ክሱ እንዳለ ሆኖ የኤርትራ መንግስት ይህንን ክስ ሲት ባወጣበት ዘገባ ላይ መግለጫ ላይ ማስታወቂያ ሚኒስትሩ ባወጣው እንትን ላይ ጠባብ የሚል አገላለጽ ተጠቅሟል። እዚህች ጋ ነው ያለችው የኢሳያስ አፈወርቂ ደባና ሴራ። ባለፈው ኦሮሙማ አለ፣ አሁን ጠባብ የሚል ቃል እየተጠቀመ ነው። ጠባብ የምትለዋን ቃል የት ነው የምናውቃት? ወያኔ ጋር ወያኔ ለማን ስትጠቀመው ለኦሮሞ ፖለቲከኞች ወያኔ፣ ራሷ ጠባብ ስታበቃ ሌሎችን ጠባብ፣ ራሷ እስከ መገንጠል የሚል ሕገ መንግስት ጽፋ ገንጣይ ያስገንጣይ፣ ራሷ ወደ ትናንት እየጋለበች አንዱን የድሮ ስርዓት ናፋቂ ነፍጠኛ ምናምን ብላ ከፋፍላን ይኖረችው እና ልክችን መግለጫ ሳነባት እቺን ቃል የት ነበረ ማውቃት አልኩኝ። ኢሳያስ አፈወርቂ ለምን ኦሮሙማና ጠባብ የሚሉ ለምን ይሄ ከኦሮሞነት ጋር የተያያዘን መርዝ ኢትዮጵያ ላይ መርጨት ፈለገ ብለን ስናስብ ኢትዮጵያ ላይ ከባድ ሴራ እየጎነጎነ ነው። ባለፈው ራሱ ሲናገር የነበረው የሰይም የኩሽ የሚል እንትን ፈጥሯል። አሁን ኢትዮጵያ ላይ ያለውን መንግስት የኦሮሞ መንግስት አድርጎ ለመሳል ኤክስትሪምሊ ነው እየሰሩ ያሉት ጠባብ የምትለው አገላለጽ ብቻዋን በጣም ብዙ የምታነጋግር ነች። በጣም ብዙ እንድናወራ የምታደርግ ነች። የኢትዮጵያን መንግስት የኤርትራን ሉዓላዊነት የማያከብር ሲሉም ከሰዋል። ግን አይደለም። የኤርትራን ሕዝብ የኤርትራን መንግስት ከተዘጋበት ያወጣው የአብይ አሕመድ አስተዳደር አይደለም የአብይ አሕመድ አስተዳደር አይደለም እንደ ኢሳያስና መለስ ተጠቃቅሰው የዘጉትን ድንበር የከፈተው። ወያኔን ያኔን ፈርቶ መልሶ የዘጋው እኮ ራሱ ሰሞኑን ከፈት ነው እያሉን ነው። ስከፍቱ ስዘጉ፣ እንደ ድኛችሁ ልጨርስት ነው የማየውን ነገር ልላቸው ነበር። የኤርትራ መንግስት በኢትዮጵያ ፖለቲካ ውስጥ ስርምስምስ መፍጠር ፈልጓል። እስካሁን የፈጠረው ትርምስምስ አልበቃለውና በሰሜኑ ፖለቲካ ውስጥ ያደረገው ትርምስምስ አልበቃለውና አሁን የሰሜኑን አሊያንስ ይዞ ከዚህኛው አካል ጋር ለማባላት የሴም የኩሽ የሚል ጦርነት ለመቀስቀስ ስለፈለገ ጠባብ ብዙ ሰው ልብ ያላት አይመስለኝም። መግለጫዋ ላይ እቺን ወርድ እቺን መርዝ ነው የረጩት። ይዞ መርዝ ነው የረጨው። ከባድ የጥላቻ ንግግር ነው ይሄ በጣም ቀፋፊ ወያኔ ስታደርገው የነበረው አክቹዋሊ ወያኔ ራሱ ከየት እንዳመጣችሁን የገባ ነው። ይሄን መግለጫ እንትን ስትሉ የኤርትራ መንግስት ሉዓላዊነትን ባለማክበር የኢትዮጵያ መንግስት መክሰስ አይችልም ማለት አለልክ ተወጥረው፣ አለልክ እንደዚህ ተወጥረው የአብይ አህመድ አስተዳደር አምኗቸው በርካታ የሁለት ሀገራት ግንኙነትን ከፍ ሊያደርጉ የሚችሉ ስራዎችን አብሯቸው ሰርቷል። ኤርትራን ከቀረችበት ወደኋላ ከተጓዘችበት መንገድ ወደፊት ለፊት ለማምጣት ብዙ ለፍቷል፣ ብዙ ጥሯል። እነሱም ይህን የሚክዱ አይመስለኝም። የኤርትራን ዲፕሎማሲ ከተከረቸረበት ለማውጣት ታግሏል። እራሱ አይደለም እንዴ አብይ አህመድ የእኛንም ውጭ ጉዳይ ሚኒስትር ጨምሮ ይስራልናል ሲል የነበረው ኤርትራ ቤተመንግስት ውስጥ ከዛ እነዛን ነገሮች እነዛን ወዳጅነቶች እነዛን ወንድማማችነቶች ወደ ተሻለ መንገድ ለማምጣት ሲሰራ ምን አደረጉ እነሱ አለልክ ተወጠሩና አለልክ ተነፉና አለልክ አበጡና በኢትዮጵያ የውስጥ ጉዳይም አለመጠን መግባት ፈለጉ ለምሳሌ የፕሪቶሪያ ስምምነት የፕሪቶሪያ ስምምነት የኢትዮጵያ ፖለቲካ የውስጥ ጉዳይ ውጤት ነው ኢትዮጵያ የውስጥ ጉዳዩን የምትፈታበት አንዱ መሳሪያ ነው የውስጥ ጉዳዩን የምትፈታበት መሳሪያ ነው አለ ልክ የተወጠረው የኤርትራ መንግስት ግን ለምን የፕሪቶሪያ ስምምነት ተፈረመ ብሎ አኮረፈ። የኤርትራ ቤተ መንግሥት ብቻ አይደለም፤ የኢሳያስ ውሾችም አብረው ጮሁ፣ አብረው አኮረፉ፣ አብረው ትከሻቸው አበጠ። ሁሉም አንድ ላይ ነው ድራማ የፈጠሩት። ያኔ ኖ ሲባሉ ነው ወደ ለየለት ኩርፊያ የገቡት። ራሳቸው ናቸው ድንበሩንም መልሰው የዘጉት። የኢትዮጵያ መንግስት ድንበር አልዘጋም። ራሳ ነው ሕወሓትን ፈርቶ ድንበር የዘጋው። አሁን ሕወሓትን ድጋሚ መጋለብ ሲጀምር ከፍቼዋለሁ ብሎ ዛላ አንበሳ ላይ ሙክር ጥለው ሰርግና ምላሽ እያደረጉ ነበር። እነኚህ እኮ ለፍቅር ቢተኙ ለጠብ የሚያረግዙ እኮ ናቸው። አሁን የኤርትራ መንግስት ይታያችሁ እንግዲህ የኢትዮጵያን መንግስት በሁለቱ ሀገራት ግንኙነት እንቅፋትነት ሲከሰው፣ የኢትዮጵያ መንግስት እኮ በኢትዮጵያና ኤርትራ እርቅ ላይ ላሳየው ትልቅ እምርታ ኖቤል ፒስ ፕራይስ ያሸነፈ መንግስት እኮ አደከረታችሁት፣ አቦካችሁት። ከጋራ መጠቃቀም አብሮ ከመብላት ይልቅ ወደኋላ መጎተትን ናፈቃችሁ እንጂ ለምን የባህር በር የሚል ጥያቄ አነሳ ብለህ በዚህ መጠን ተንጫጭተህ እዚህ ደረስክ። እንጂ እኔ እኮ የኢትዮጵያ መንግስትን በኦሮሞ መንግስትነት መክሰስ በጣም እኮ አስቂኝ ነው። ይሄ ክስ እራሱ እኮ የተምታታ እኮ። አብይ ደንበኛ ተቋሚዎቹ ማን ናቸው? የኦሮሞ ፅንፈኞች አይደሉም? እንደ እነ ጃዋር መሀመድ። የአብይ መንግስት እኮ ኢትዮጵያ በማለቷ ጠባብ ብለህ ልጠራውም አችልም አሁን እነሱ ሊያሽመኖምኑት እነሱ ሊቀምሩት በፈለጉት ቀመረም የምጠራው መንግስት እኮ አለል። ደንበኛ የአቢ ተቋሚ ቋሚ ማነው? እነኝህ ጽንፈኛ። አቢ እኮ እነሱ የሚጠሩትን አይነት ፖለቲካል ሕሳቤ ቢኖረው ኖሮ እነ ጀዋር ማመዳ ያለቅሱበትም እየዬ አይሉበትም። ሁሉም በየሰፈሩ ያለ ጽንፈኛ እኮ በየጸንፈኞቹ ከአብይ አልገኝ ስላለው ነው የሚያለቅሰው። ኢትዮጵያ የምትባል ቦታ ላይ ስለቆመ ኢትዮጵያ የምትባል ሀሳብ ላይ ስለቆመ እንጂ እንደነዚህና እንደነዚህ ወያኔያዊ ገረዶች በከፋፍለ ግዛ መርህ ቢሄድ ኖሮ እኮ ያዋጣው ነበር። ማንም እንዲህ አይጫጫበትም። ማንም እንዲህ ሊነክሰው አይታትርም። ከጃዋር መሀመድ የባሰ ብሄርተኛ የለም። ይህ መንግስት የኦሮሞ መንግስት ብቻ ቢሆን ኖሮ ይህ መንግስት እንደሚሉት ኦሮሙማን ብቻ የሚያቀነቅን ቢሆን ኖሮ ሰሜኑን ማጥፋት ሌላውን ማውደብ ቢሆን እሳቤው፣ ጃዋር ምን አስለቀሰው? ለምን ይጨዋል? ለምን ያለቅሳል? ለአንድ ብሔር ስላላደላ ነው። ይህ ሁሉ ውጥንቅጥቁ ይመጡ ግን ለምን ብለን ካሰብን መርዝ መርጨት ስለተፈለገ፣ ከባድ እንትን ነው ይሄ። ወያኔ ትላንት የኦሮሞን ሕዝብ ለማሸማቀቅ የኦሮሞን ሕዝብ እንደ ሕዝብ አንገት ለማስደፋት የለጠፈችበትን ስም ነው። ዛሬ የኤርትራ መንግስት ጠባብ የምትል አገላለጽን ይዞ የመጣው። አልሆን አላቸው አልሳካ ላቸው ማሸነፍ ሲያቅታቸው እንደ መንደር ሴት የመንደር ፖለቲካ ይዞ መጡ። አሁን እኮ የኤርትራ መንግስት የሚጫወተው ፖለቲካ የአንድ ሀገር መንግስት የሚጫወተው ፖለቲካ አይመስልም። በጣም ደርቲ ከመሆኑ የተነሳ በጣም ከመውረዱ የተነሳ በጣም አናሳ ከመሆኑ የተነሳ የሆነ ሰፈር ፓርቲ የሆነ ሀገር ገዢ ፓርቲ ላይ የሚጮው ጩኸት ነው ይመስሉ እንጂ፣ የሆነ የአንድ ሀገር መንግስት የአንድ ሀገር አስተዳደር የሚጫወተው ፖለቲካዊ ጨዋታ አይመስልም። የሆነ ድክርት ያለ የኢትዮጵያ መንግስት በኤርትራ ሉዓላዊነት መጣስ ላይ እየከሰሰ የከሰሰ እሱ ከለዋላይነትም አልፎ ወርዶ ፈትፍቶ ምናምን አይታችሁታል። ኦሮሙማ ሴም ኩሽ ብዙ አለ። አሁን ደግሞ በማስታወቂያ ሚኒስትር በኩል ጠባብ ይላል። በዚህ መጠን ወርዶ በአንድ ሀገር የውስጥ ፖለቲካ ውስጥ እየፈተፈተ ብሮ ደወረስቲ ዘቱካም ራስ ጋር እየመጣ ያለውን ከባድ ነገር ዙሪያን ይው ፈርተዋል። በጣም ፈርተዋል። ኢሳያስ ፈርተዋል። በግልጥ ያስታውቃል። በጣም ፓኒክ አድርገዋል። የኤርትራ ባለስልጣናት የኤርትራ መንግስት እንደዚህ ወቅት ፈርቶ ወዲያ፣ የዓለም ፖለቲካ ከሚያስበው በላይ ለኤርትራ ቤተ መንግስት ትርፍ በማይሆን መልኩ እየተገለባበጠ ነው። አንዳንድ ነገሮች እንደው ስለማይጠቅሙ የኢትዮጵያ መንግስት ለሰላም ቅድሚያ ስለሚሰጥ እንጂ አሁን ነበር ለኢሳይያስ ሌቱም አይነጋልኝ ማንበብ። ምን ማለት እንደፈለኩ ይገባችኋል። ማይነጋልኝን ሌቱም አይነጋልኝን ማንበብ አሁን ነበር ግን፣ ለሌቱም አይነጋልኝ የሚበቃ አቅምም የለውም። ፈጣን ነው የሚሆነው፣ በጣም ፈጣን ነው የሚሆነው። የፊልድ ማርሻሉን ኮንፊደንስ አይተዋል። ዝም ብሎ ይመጣ አይደለም። ዝም ብሎ ይመጣ አይደለም። የኤርትራ ቤተመንግስት በጣም ስለፈራ በዚህ መጠን ወርዶ ወያኔ ሞክራው የከሸፈን ሴራ ይሞክራል። እሱ ወያኔ አርጋው ያልተሳካላትን ደባ ይሞክራል። ወያኔ ልታሸማቅቅበትና ዝም ልታሰኝበት ሞክራ የነበረውን ስራ፣ እሱም ፉርሽ የሆነባትን አካሄድ ኢሳያስ አሁን ድጋሚ ድጋሚ ይሞክረዋል። ታውቃለህ ኮሚክ አብይን፣ የኤርትራ መንግስት የኢትዮጵያና የኤርትራን ህዝብ በመነጠል ሲከሰው፣ ከዚህ በላይ አስቂ ነገር አለ? ዶክተር አብይ ተከሰዋል። እንግዲህ አሁን በቃ የኤርትራና የኢትዮጵያን ህዝብ በመነጠል ለዚህ ነው እኮ ይሄ የነመለስ የነ አቦይ የነ ኢሳያስ ጋብች አይድንም የምንሉ ለዚህ ነው። ከዛ እነ ሞንጆሪ ነው የሚለዋል፣ ኤርትራ በኢትዮጵያ መንግስት ልትወረር ነው ይለዋል። እነሱ ይህንን ባሉ በማግስቱ የኢትዮጵያ መንግስት የኤርትራ ሉዓላዊነት ሊጥስ ነው ሲጠቃቀሱ ግን አይታል። አሁን እነ ሞንጆሪኖ ማለት ነው የሚከተሉት መንገድ ምንድን ነው መስል ኤርትራ እንዳትወረር፣ አማራ ክልል የጦርነት አውድማ ይሁን። እዛ ኢሳያስ ደግሞ ከፍ ሲያደርገው ለምን መሀል አዲስ አበባም የጦርነት አውድማ እንድትሆን፣ ኦሮሙማ እና ሴም ምናምን ኩሽ የሚለውን ጨዋታችንን እንጫወት። የግብፅ ላላቂዎችም ያግዙናል። ይህ ተፈጥሯዊ ቅናትም አይደለም፣ በሽታ እኮ ነው። ታውቃለህ ላይ ቀና አይችልም። አሁን ኢሳያስ ኢትዮጵያ የሄደችበት ያለውን የእድገት መጠን ምናምን ሲየው ላይ ቀን አይችልም። ምክንያቱም አምሮንም ጠላታ፣ ከዛ አብይን ይከስላል። በሁለቱ ሀገራት ግንኙነት ላይ አይደለም የኢትዮጵያና የኤርትራን ህዝብ የሱዳን ህዝብን ፖለቲካ ለማርጋት የሰራው ማን ነው? አብይ አይደለም እንዴ? አይደለም። የኤርትራን ህዝብ የደቡብ ሱዳንን ፖለቲካ ያሰከነው ማን ነው? አብይ አይደለም እንዴ? አይደለም። ከኤርትራ ህዝብ ጋር ቀጠናው ላይ ያለው ሀገራት ድንበር ዘለል የንግድ እንቅስቃሴ እንዲያደርጉ ሲታተር የነበረው አብይ አይደለም እንዴ? ከምዕራባውያን ጌቶቻችሁና ከሴራና ከደበኝነታችሁ ከተንኮላችሁ ተባብረን ከምንበላ ተባብረን እንጥፋ በሚል አካሄዳችሁ ነው እንጂ ይህን ጉዳይ ያመጣችሁት። ለዚህ በቃችሁ አንደባላችሁት ጭራሽ፣ አሁን ደግሞ አንድን ህዝብ አታኪ ማስደረግ የሆነ የእናንተ አንዳርጋቸው ፅጌ መግለጫ ነው የሚመስለው ይሄ። የሆነ ህዝብ ይሄ የኦሮሞ ህዝብ ላይ የሚነዛ ጥላቻ እንደ ሀገር ኢትዮጵያውያን ላይ ጨረሰና የኦሮሞ ህዝብ ላይ ጥላቻ መንዛት ጀመረ። ታውቃለህ ጠባብ አይ ወያኔ ወያኔነት ግን ከባድ ነው፣ በጣም ሻቢያነትና ወያኔነት ደግሞ በአንድ ላይ ሆኖ ሲያድሩብህ በአንድ ላይ ሆኖ ድንኳን ሲጥሉብህ በአንድ ላይ ሆኖ ዳስ ሲያበጁብህ በአንድ ላይ ሆኖ መቅደሳቸውን ሲሰሩብህ ደግሞ ከቢድ እዩ፣ በጣም ከቢድ እዩ እና አሁን ኢትዮጵያን በጦርነት አተራምሶ ኢሳያስ ስለፈራ ወረራው ወደ እኔ ይመጣል ብሎ ስለሰጋ፣ አሁን ኢትዮጵያውያንን እዚሁ በጦርነት መጥመድ ነው የፈለገው። ትግራይ ብትወድም፣ አማራ ክልል ቢወድም፣ አዲስ አበባ ዲሞ ብትሆን ምናምን ጉዳዩ አይደለም እሱ ብቻ ጋር እሱ ጋር ሊመጣ ያለውን ያስፈራውን እንዲ ፓኒክ ያደረገውን ያንቀጠቀጠውን ጉዳይ ማስቀረት ነው የሚፈልገው። በዚህ ውስጥ ምን ችግር አለ እና ፈትለወርቅ ትግራይን የመስዋዕት በጋ አድርገው ይሰጡታል። ምንም ችግር የለም። ምንም ችግር የለም። የሚጋለቡ ኃይሎች አሉት። እንደፈለጉ የሚያደርጋቸው እንደፈለገ የሚዘውራቸው እንደፈለገ የሚጠመዘዛቸው እንደፈለገ የሚያሰርባቸው ኃይሎች አሉት እና በጣም ፈኒ ነው። የኤርትራ መንግስት ሄዶ ሄዶ ሄዶ ሄዶ ሄዶ የአብይን መንግስት ሲከስ ማየት ለዛውም በሁለቱ ሀገራት ግንኙነት በጣም ብዙዎችን ያስገረመ ነበር እኮ የጠቅላይ ሚኒስትር አብይ አሕመድ በእምነት ወደ ኤርትራ መሄድ። እንዴት ይሄዳል? እንዴት ያምናቸዋል? በወቅቱ የነበሩ የደህንነት ሰዎች አትሂድ፣ ወደ ኤርትራ አትመናቸው፣ እንዴት ነው የምትሄደው? ማለት ወያኔ ጠላቱ ነው። ከዛ ደግሞ ወደዛ ነው ሄደው አትሂድ፣ ኖ የሁለቱ ሀገራት ግንኙነት ቅድሚያ የምንሰጠው ነው። ሄደ ደጋግመ ይናገር ነበር አሰብን እንፈልጋለን ወደ እንፈልጋለን የባርበር እንፈልጋለን ንግድ እንፈልጋለን። ግን ከዛ በፊት ከዛ በፊት የህዝብ ለህዝብ ግንኙነቱ ይቀድማል ብሎ የአየር መንገድ አስጀምሮ የኤብስ ትራንስፖርት አሳልጦ ህዝቡ ከህዝቡ ጋር እንዲገናኝ ያደረገው ማን ነበር እንዴ መለስ ጆሲንዛ ወስድ እንኳን ሌላው ቢቀር እንዴ ኢትዮጵያና የኤርትራ ህዝብ ላይ ሀያ ምናምን አመት በር ከርችም ህዝብ ከህዝብ አይገናኝ፣ ልጅ ከእናት አይተያይ፣ አጎት ካክስት አይሳሳም ማን ነበር ያንን ያደረገው? ማን ነበር ያንን ሁሉ ታቡ ቀዶ ያንን ሁሉ መከራ አንስቶ ከነ ዘንባባው አስመራ የመጣው ማነው? አስመራን ረግጦ የተዘጋውን የኤርትራ ፖለቲካ የኤርትራን ዲፕሎማሲ ዳግም እንዲያንሰራራ ያደረገው ማን ነው? ኢሳይያስን በታሪኩ አይቶት የማያውቀውን ደማቅ አቀባበል አድርጎለት ወግ ማዕረግ ያሳየው አዲስ አበባ ላይ ማን ነው? ኢሳያስን የኢትዮጵያ መንግስት በተቀበለው ክብርና ከፍታ ልክ ማን ተቀብሎት ያውቃል? የኢሳያስ ናፍቆት የወዲያፎ ምን አይን የማየት አራራ ስላለብን እኮ አይደለም ለህዝብ ለህዝቡ ግንኙነት ብሎም ለጋራ የንግድ ትስስር ሲባል እንጂ እንጃን አብይ፣ አሁን እንደዚህ አይነት ሰዎች እንደሆነ ስለማያውቅ ምናምን አይደለ? ከዛስ የኤርትራ መንግስት ዛሬ አብይን በዚህ ጉዳይ ይከሰዋል። በዚህ ካልሳክ በምን ትስቃል? እና በጣም ከባድ ነው። ኢሳያስ በጣም መርዘኛ ፖለቲካ እንደሆነ ነው የሚያሳየው ይሄ የማስታወቂያ ሚኒስትሩ መግለጫ። በጣም መርዘኛ፣ በጣም መርዝ ፖለቲካ ለመጠቀም እየሰራ እንደሆነ በግልጥ የሚያሳይ ነውና ይህንን በደንብ አርጎ ማየት በደንብ አርጎ መበርበር ያስፈልጋል። ቆም ብሎ ማየት ያስፈልጋል። እናትዬ የጥንስሱን ለዩ፣ ታለሜ ድግሱን ለዩ ማለት ያስፈልጋል። ለምን የኦሮሞ ህዝብ ላይ እንደዚህ ያነጣጠረ የኢትዮጵያ ውስጥ ያለው መንግስት የኦሮሞ መንግስት ነው የሚል ሜንታሊቲ መፍጠር ለምን አስፈለገ? ኢሳያስ አልሳካለት ያለውን የፋኖ የወያኔና የእንትን ጥምረትን ለማሳለጥ ወይንስ ለምን ብሎ መጠየቅ ብሎ ማጣየቅ ብሎ መመርመር የግድ የሚል ይመስለኛል። የአካል አይደለ ሞኝነት ነው የሚሆነው፣ ዝም ብሎ መሄድ ነው። እና አስቃኛለች የኤርትራ መንግስት ክሱ ምና ያሳቀችኝ። አንዳንዴ ሲዞርብህ ሲትመለመልብህ ከባድ ነው። እና ይህንን መርዘኛ ፖለቲከኛ ፖለቲካቸውን፣ ይህንን መርዘኛ ያካሄዳቸውን በደንብ አድርጎ ማየት በደንብ አድርጎ መመርበር መፈተሽ ማጥራት እና ማጣራት ያስፈልጋል፣ ነው ምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገር እንደ ልማዷት አሸንፋለች። ዮሐንስ ኮርነር ላይክ ሸር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜ ላለው እኔና እናንተ ሀገር እንደ ልማዷት አሸንፋለች። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን፣ የነገስ ይሉ